ፍሎሪያን ቪርትዝ ወደ ሊቨርፑል ከመጣ በኋላ ቡድኑ ችግር ውስጥ ገብቷል ሲል ጋሪ ኔቭል ተናግሯል። የሊቨርፑል ስብስብ ጥሩ የሚባል ነው፣ ግን በክረምት የመጡ ተጫዋቾች ለቡድኑ የተለየ ነገር እያደረጉ አይደለም። የቨርጂል ቫንዳይክ ጎል መሻር አልነበረበትም ሲል ኔቨል ገልጿል። ሮይኪን በበኩሉ በማንቸስተር ሲቲ መሸነፍ ችግር ላይኖረው ይችላል፣ በ11 ጨዋታ አምስት የሊግ ሽንፈት ማስተናገድ ግን ከባድ ነው። ክለቡ ሊቨርፑል ቀውስ ውስጥ ገብቷል ኳንጫውም ፉክክር ወጥቷል፣ ሲል ኪን ሐሳቡን አጋርቷል። የቀድሞ የሊቨርፑል ተጫዋች የነበረው ጆን ባርነስ፣ አርነ ስሎት የራሳቸውን ቡድን እየገነቡ ስለሚገኝ መታገስ አለብን፣ ሲል ሐሳቡን ገልጿል። የሊቨርፑል ደጋፊዎች እርግጠኛ ነኝ በስሎት እምነት አላቸው፣ አሰልጣኙን ለመቃወም አይቸኩሉም ያለው ባርነስ ለሊቨርፑል የሚመጥን ውጤት እየተመዘገበ አይደለም፣ ቢሆንም ገና ህዳር ወር ላይ ነን ብዙ ችግሮች ሊኖሩ ይችላሉ። መታገስ አማራጭ የሌለው ጉዳይ ነው ሲል ባርንስ ሐሳቡን ገልጸዋል። የማንቸስተር ሲቲ አመጣጥ አርሰናልን ሊያሰጋው አይገባም ሲል የቀድሞው የቼልሲ ተጫዋች ጆ ኮል ተናግሯል። ፔፕ ጓርዲዮላ ሊጉን በደንብ ጠንቅቆ ያውቀዋል። የሲቲ ማሸነፍ አርሰናልን ሊያስጨንቅ አይገባም ምክንያቱም የሚኬል አርቴታው ቡድን በሁሉም የመጫወቻ ቦታዎች በሚገባ ተጠናክሯል። አሁንም ጠንካራ ቡድን ነው። በሰንደርላንድ ነጥብ ጥሏል፣ ግን በቀጣይ ጨዋታዎች አርሰናል ወደ አሸናፊነቱ ይመለሳል። አሁን ያለው ቡድን የድሮ አርሰናል አይደለም። የሲቲ ማሸነፍ ግን ለሊጉ ፉክክር በጣም ጥሩ ነው ሲል ኮል አስተያየቱን ሰጥቷል። የኮቬንትሪው አሰልጣኝ ፍራንክ ጄምስ ላምፓርድ በኮቬንትሪ እቆያለው የእኔ የኔ እቅድ በቀጣይ የውድድር አመት ኮቬንትሪን ወደ ፕሪምየር ሊጉ ማሳደግ ነው ሲል ሀሳቡን ገልጿል። እነ ሚድልስ ብራ፣ ስቶክ ሲቲ፣ ፕሪስተን ሌሎች ጠንካራ ቡድኖች ናቸው። የእንግሊዝ ፕሪምየር ሊግ የዓለማችን ምርጡ ሊግ ነው። የእንግሊዝ ሻምፒየንሺፕ ከፈረንሳይ ሊግ እና ከጣሊያን ሴሪኤ የተሻለ የሚባል ፉክክር የሚታይበት ነው ሲል ሀሳቡን ገልጿል። ከዚህ ጋም ተያይዞ በቀላሉ ወደ ታላቁ ሊግ መምጣት አይቻልም። ትኩረት ለሻምፒዮንሺፑ ሲል ፍራንክ ጄምስ ላምፓርድ ሀሳቡን አጋርቷል። ማርከስ ራሽፎርድ ባርሴሎናን ከተቀላቀለ በኋላ ለቡድኑ ጥቅምን እየሰጠ ነው ሲል የቀድሞ የባርሴሎና ተጫዋች የነበረው ካርሎስ ፕዮል ሀሳቡን ገልጿል። የሃንስ ዲተር ፍሊክና የዴኮ ውይይት አንድ ነበር፣ ራሽፎርድን ወደ ባርሳ ማምጣት። አሁን ላይ ሆኝ የሳስበው ውሳኔው ትክክል ነው። ማርከስ በቶሎ ሊጉን ተላምዷል። ጥሩ ባህሪም አለው። በሜዳ ላይ የሚያደርገው እንቅስቃሴ በጣም ድንቅ ነው። በቀጣይ ዓመታት ራሽፎርድ በክለቡ ይቆያል ብዬ አስባለሁ ሲል ሲል ፒዮል አስተያየቱን ሰጥቷል። ሮማ የጣሊያን ሴሪኤን ሊያሸንፍ ይችላል ሲል ፍራንቺስኮ ቶቲ ተናግሯል። ጃምፔሮ ጋስፔሪኒ ትልቅ ልምድ ያላቸው አሰልጣኝ ናቸው። ወደ ሮማ ሲመጡ ከተደሰቱ ሰዎች መካከል አንዱ እኔ ነኝ የሚለው ቶቲ ፈጣሪ ብሎ በሕይወት እያለው ሮማ የሴሪኤውን ዋንጫ ሲያሸንፍ ማየት ከምንም በላይ የምፈልገው ነገር ነው። ሌሎች ክለቦች ተዳክመዋል። ሮማ ግን ጥሩ ቡድን ሆኗል። ሊፎካከረው የሚችለው ብቸኛ ቡድን ኢንተር ሚላን ነው ሲል ቶቲ ገልጿል። አንጎላ ለአርጀንቲና ለወዳጅነት ጨዋታ 12 ሚሊዮን ዩሮ መክፈሏ የሀገሪቱን ዜጎች አስቆጥቷል። አንጎላ በፌዴሬሽኑ በኩል ከፖርቱጋል ቀኝ ግዛት የወጣችበትን 50ኛ ዓመት ለማክበር የሀገሪቱ መንግስት ለብሔራዊ ቡድኑ የከፈለው ገንዘብ ውዝግብን አስነስቷል። አንድ ስሙ እንዳይጠቀስ የፈለገ አንድ ስሙ እንዳይጠቀስ የፈለገ ግለሰብ ይህ ገንዘብ ለወጣት ተጫዋቾች፣ ለአካዳሚዎች ቢሰጥ ጥሩ ነው ብዬ አስባለሁ። ለሀብታም ብሔራዊ ቡድን 12 ሚሊዮን ዩሮ መክፈል ልክ አይደለም። አሁን እኛን የሚያስፈልገን ምግብ ነው ሲል ሀሳቡን ገልጿል።